ቀለበት አስረሻል፣ አላስርሽም ሰራያለሁ። አንቺ ተቀብለሽ ሆን እኮ የሚሉ ውስጥ አትተኝ በእናትሽ። ወደ እዛ አንቱ ማልፈልገውን ነገር ማድረግ አልፈልግም። መጀመሪያ ትናገሪ ነግሬዋለሁ። ቡራችን ማለት ነው። አሁን ሀይሚ ቀለበት አስረሻል፣ አላስርሽም ብለህ ጠየቃት። አሁን አስር ያለው አለች። ነገር ግን አንተ ያሰርክላት ቀለበት ቢሆንስ? ግን እሷ አሁን እጣቷ ቀለበቱ የለም። እሷ ግን የልብ ቀለበት ነው ያላት ለአንተ ማለት ነው። ስለዚህ ሀይሚ ብዙ ነገር ነው ማስተማር የፈለገችው። አንደኛ በቃ ተሎ ማግባትም እንደማትፈልግ፣ ለነገሮች መረጋጋት እንዳለባት፣ ችኩል ችኩል ያለ ነገር መጨረሻው እንደማያምር እንደገና ደግሞ ቀለበት እጣትን እንጂ ልብን አያስርም። የልብ ቀለበት እንጂ የጣት ቀለበት ብቻውን ምንም ትርጉም እንደሌለው። ለምሳሌ ብሩክ ቀለበት አስሮላታል፣ ነገር ግን ቀለበቱ ቀጣቷ የለም ግን እሷ የልብ ቀለበት ስላላት ታማኝ ጨረቃዎች እንግዲህ መጥተዋል ማለት ነው። ብዙዎቻችን ስንጨነቅ ነበር። ሀይሚና ቡራ መጥተዋል ማለት ነው። በሀይሚ ቤት ማለት ነው እንግዲህ ምን የሚሆን ምን ፈተና ሚሆን ደስታ ሚሆን ብቻ ስለመጡ ስላየናቸው ቪዲዮ ላይ ማለት ነው እና እኔ በጣም ደስ ብሎኛል። የጨረቃ ቤተሰቦችም የቪዲዮውን ዓላማ በየራሳቸው አስተያየት ብትወስዱትም ስለመጡ እንኳን ደስ አላችሁ ለማለት ፈልጋለሁ ማለት ነው። ብዙዎቻችሁ ተጨንቃቸዋል ትናንት ስላልመጡ ማለት ማለት ነውና እኔ ስለመጡ ብቻ ደስ ብሎኛል ማለት ነው። ከዚያ ይቀጥላል ማለት ነው እና ሰላም ሰላም ቤተሰብ እንዴት ናቸዋለው? ሰላማቸው ቤተሰብ እያላቸውበት እያልኩኝ ውድ የቻናል የቤተሰቦች እንኳን ወደ ሀንቾ ቻናል በሰላም መጣችሁ። እኔንም እንግዲህ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። ስቀጥል ወደ ሀይሚ ይሄዳለው። ሀይሚ አሁን ቪዲዮ እየለቀቀች ነው። ቪዲዮ ልቀቂ ቪዲዮ ስሪ ስንላት ነበር፣ ከራሴ ጨምሮ ማለት ነው። ስለዚህ የምትወ የምትወዷት ሀይሚና ቡራን የምትወዱ ሁለቱን በኩል አይን የምታዩ የሁለቱንም ቪዲዮ ሼር አድርጉላቸው ማለት ነው። ይሄ በፍላጎት ነው፣ በግዴታ አይደለም። ስለዚህ ሼር አድርጉላት ማለት ነው። ዛሬ ይኸው ሀይሚ ለቃለች እና እንግዲህ ሀይሚ መታለች እንዳያችሁት ነው ቪዲዮን እና ዛሬ ቡራ ማለት ነው እና አመጣጡን አይታችሁ ከሆነ በቃ ጎርፉ ጠራርጎ ወሰ ሊወስደን ነው ብዬ ፈርቼ ነበር እና ግን ተረጋግቶ ነው ያወራት። መንገዱም ሁላ በቃ በካልች ሁሉ እያለው ይመጣል ብዬ ነው ያሰብኩት። እና እያያችሁት ነ የመጀመሪያ ፎቶ ማለት ነው እና ሁለታቸውም ነው አኩርፎ የመጡት። እንግዲህ ሁለታቸው ጋር የተፈጠረውን ችግር ሁላችሁም ታውቃላችሁ ማለት ነው እና ስለጠፉ ብዙዎቻችን የየራሳችን መላምት አስቀምጠናል። ወደ አብረሽ ሊሄዱ እየተዘጋጁ ነው፣ ቢዚ ሆነው ነው። እንዲሁም ደግሞ ሌሎቻችሁ ደግሞ ተጣልተው ተኮራርፈው ነው እያላችሁ ነበር እና እነሱ እንግዲህ ኸው ትናንትና ያልመጡበትን ምክንያት ሀይሚ ተናግራለች ማለት ነው። እንግዲህ ሁለቱን በአንድ ላይ ማግኘት አልቻለችም፣ ቡራንም ማግኘት አልቻለችም። እንግዲህ የፋሲልን ማግኘት አልቻለችም። ለዛም ቪዲዮ መስራት አልቻለችም ሀይሚ ማለት ነው። እና ዛሬ ግን እንዲመጣ አድርጋ ያው ሁሉንም ነገር በግልጽ ነግረዋለች። እንግዲህ ሀይሚ ለተጠየቀችው ጥያቄ ብሩክ በጣም ጠንካራ ጥያቄዎችን ጠይቋታል። እሷም እሱም እንግዲህ የችሷ የቻለችው መልሳለች ማለት ነው። አሁን እዚህ ላይ እኔ ማስቀመጥ የምፈልገው ነገር ፋሲል ለሀይሚ ቀለበት ስላሰረላት ወይም እሱ አስሮልኛል ስላለች ብቻ ሳይሆን ስለ ሀይሚና ስለ ብሩክ ቀለበት ብቻ ነው ማውራት የምፈልገው። ከዛ ስለ ፋሲል ቀለበት አወራለሁ ማለት ነው። በመጀመሪያ ብሩክ ለሀይሚ ቀለበት አስሮላታል አይደል? ማለት አንድ ጊዜ ከውጭ ተልኮ ነው የሆነች እህት የልካ ነው ብሎ ተንበርክኮ ቀለበት አስሮላታል፣ ለሀይሚ ማለት ነው። ትዝ የሚላችሁ ከሆነ ማለት ነው ሁላችሁም ሶ ከዚያ በኋላ ደግሞ በጣም ከባድ ፕራንክ ተደራረጉ። ማለት ሀይሚ ፍፄን አፈቀርኩ ብላ ወይም ከትምህርት ቤት የሆነ ልጅ አፈቀርኩ ብላ ከዚያ ሲመጣ ፍፄ ነው። ከዚያ ፕራንክ በኋላ ሲታረቁ ያን ቀለበት እንደገና አውልቀው ሁለታቸው ማስረውታል። አስታወሳቸው አይደለ? ሲታረቁ እሷ አውልቃ አሰረችለት እሱም አሰረላት ማለት ነው። ሰው ማለት ተጋጭተው ስለነበር በፕራንኩ ምክንያት እንደገና ፍቅራቸውን አደሱ ማለት ነው። ያም ይሁን ይህ ብሩክ ቀለበት አስሮላት አለ ሀይሚ። እኛ ከቪዲዮ ከምናየውም በላይ ሀይሚና ብሩክ ቀለበት አስረዋል ነው ተብሎ ተደምድሞ ከቅርብ ጓደኞችም እየሰማ ነው ማለት ነው። አሁን ብሩክ እጣት ላይ ቀለበቱ አለ፣ ሁሌም ታዩታላችሁ። ስለዚህ ጉዳይ ብዙዎቻችን አውርተንበታል። ሀይሚ እጣት ላይ ደግሞ ቀለበቱ የለም፣ አትለብሰውም። ለምንድን ነው ሀይሚ ቀለበቷን ያወለቀችን ብዬ ብዙ ጊዜ ጠይቄ ነበርና አይ አትለብሰውም እኮ ታስቀምጠዋለች ብላችሁ የቅርብ የምታቋት ሁሉ ነገራችሁኛል ማለት ነው። አሁን ሀይሚ በሁለት መንገድ ነው ማስተማር የፈለገችው። በነገራችን ላይ አሁንም ቢሆን ቪዲዮ ፕራንክ ነው፣ ምንም ጥርጥር የለውም። ብራንክ ነው ሀይሚ ደግሞ ሀይሚ ሄን አታደርገውም እያላችሁ ነው ብዙዎቻችሁ፣ ግን እኔ አድርጌዋለሁ እያለች ነው። እንግዲህ አንቺ አድርገሹ ከሆነ ደግሞ ትክክለኛ እውነት አድርገሹ ከሆነ ቪዲዮም አለ ተብሏል። ያንን እንግዲህ መጨረሻ ላይ ከልጁ ጋር ታመጫለች ማለት ነው። ሀይሚ አድርጌዋለው መኑኝ እያለች ነው። ሀይሚ ማመና ለማመኑን ተሁትና አሁን በቃ ከመስመሪያ ሳልወጣ ስለ ሁለቱ ቀለበት ማለት ነው ብሩክ ቀለበቱን አስሮት ነው ያለ። አሁን ሁሌም ታወታላችሁ። ሀይሜ ግን ቀለበቱን አታስረውም። ያ ማለት ምን ማለት ነው? ከሩቅ እንኳን ሳነድ ያኔ ሀይሜ ቀለበት ስላሰረች ብቻ ሳይሆን ወይም አሁን ሀይሜ ቀለበቱን አውልቃ ከቤት አስቀምጠዋለች። ብሩክ ነው ያሰረላት ቀለበቱን ስላስቀመጠችው፣ ነገር ግን ከቀለበት የበለጠ እሷ ለብሩክ ታማኝ ስለሆነች የልብ ቀለበት ስላለ ይሄው አብረው አሉ። በጣም ረጅም ጉዞም ተጉዘው ለስኬትም በቅተው የአንድ ዓመት ፍቅራቸውን አክብረዋል። ገባቿ። ስለዚህ ሀይሚሆን ማስተማር የፈለገችው በጣም ብዙ ነገር ነው ማለት አንደኛ፣ ለኦዲየንስ ነው የመጣችው ብሩክ ለምን ቀለበት አያስርላትም? ቀለበት ቀለበት ቀለበት ቀለበት ብቻ ብቻውን ያኔ ቀለበት ዋጋ አለው። ግን ቀለበት ብቻውን ልብን እንደማያስር የልብ ቀለበት እንጂ የእጅ ቀለበት ብቻውን ምንም ትርጉም እንደሌለው ለኦዲየንስ ነው ትልቅ ትምህርት ይዛ የመጣችው። ሲቀጥል፣ ግን ብሩክ ራሷው እዚህ ላይ እየት ማለት ሀይሚ ትንሽ እየሸወደች ነው። ያ ማለት ምንድን ነው እየሸወደች ነው ስላችሁ እየፈተነች ነው። እሱ ጣታውን ቀለበት አለ፣ ከሷ ጣት ደግሞ ቀለበት ማለት የለም ግን፣ እሷ ቀለበት ስላላሰረች ታማኝ እንዴት ነው ታማኝ አይደለችም ማለት አይቻልም። ይሄው ታምናለት ነው ያለችው። ምንም ቢሆን የፈለገ ታምር ቢሆን የልብ ቀለበት ነው እንጂ፣ እጣቷ ላይ ቀለበት ስለሌለ ሀይሚ ታማኝ አይደለችም ማለት አይቻልም። ሶ ለብሩክ ራሱ ይሄው አንድ ትምህርት አለው ማለት ነው። ለራሱ ማለት ነው። ከሌላ እንኳን ከፋሲል እንኳን ሳይደርስ ማለት ነው እና ብሩ ካንተ ቀለበት አስረን ነው ያለው። ሀይሚ አላሰረችም። ሁለታችሁ ቀለበት አስራችኋል፣ ግን ከቀለበቱ የበለጠ የልብ መተሳሰር በሁለታችሁ ዘንድ ስላለ ፍቅራችሁ እዚህ ጋ ደርሷል። ምንም ኮሽታ የሌለው ትክክለኛና እውነተኛ ፍቅር የሁለታችሁ እዚህ ጋ ደርሷል ማለት ነው። በሁለት መንገድ ማየት ይቻላል። ሲቀጥል እንግዲህ ቀለበት አስረሻል ብሎ ሲጠይቃት ሀይሚ ያሰር ያለው ብላለች በሰው ፊት ነው ያሰርኩት ብላለች ለምን ስትባል ደግሞ ልጁን ማሳፈር ስለማልፈልግ ነው ብላለች ማለት ነው ይሄ ደግሞ በብዙዎች አንዳንድ ቦታ ላይ ይሆናል ማለት ለምሳሌ ሁለት ፍቅረኛሞች የሰርጋቸው ቀን ሲደርስ ወይ ወንዱ ወይ ሴቷ የሆነ ችግር ይፈጠራል በዚያ ሰዓት ወንድየውን ላለማሳፈር ወይም ሴትዋ እንዳታፍር ዝም ብላ ያል ማለት ምንም ፍቅረኛ ያልሆነ ሰው ጋር ቀለበት ያስራሉ። እንደዚህ የሚሆን ነገርም አለ። ሶ ይሄንም ለማስተማር ፈልገ ይሆናል እንጂ ፋሲል ቀለበት ይሰርላት? እንዴት ነው የሚያስርላት? ይሄን ሀይሚን ማንም ሰው አይቀበላትም። ሀይሚ ማለት ነው። ግን ለማስተማር ነው እሷ ለማስተማር ነው የመጣችው በዋናነት ማለት ነው። እና እንግዲህ አብዛኞቻችሁ እውነት ነው ውሸት አይደለም። መቆም አለ በት ምናምን የምትሏላችሁ እስኪ ልጠይቃችሁ። ሀይሚና ብሩክ በጣም ስለሰሩ በጣም ከቡታጅራ ዩቱበሮች ሶሻል ሚዲያውን በትክክል እየተጠቀሙበት ስለሰሩ ነው አደለ የስኬት ባለቤት የሆኑት። ብሩክ መኪና ሲገዛ በእኔና በሀይሚ ስኬት መኪና ገዛ ነ ብሎ ሲደሰታል፣ ተደስታችሁ ተደስታችኋል። ያ የሆነበት ምክንያት ስለሰሩ ነው። ስለዚህ አሁንስ እንዲሰሩ ለምን አትፈቅዱላቸው? ማለት ለምን በሀሳብ አትደግፏቸው? አሁንም ቢሆን ሀይሚ ብሩክን ኔቨር ምንም አትጎደው ምንም የምትክደው ምንም አይነት ፖይንት የለም። ግን እሱ አሁን መስራት ነው የፈለገችው። በጣም ብዙ ወጪ አውጥተዋል። አሁን በተለይ በዚህ ሳምንት ብሩክ እንግዲህ ያለውንም የሌለውንም በቃ እንዴት ነው? እርግፍ አድርጎ ነው አደል መኪና ይገዛ ከሀይሚ ጋ ቢሆንም። ስለዚህ ይስሩ በቃ። ከቻላችሁ ቪዲዮዎችን ሼር አድርጉላችሁ። ወደ ትክክለኛው እኔ እውነቱን ነው የምናገር፣ የእውነቴን ነው የምላችሁና ይህ ይስሩ፣ በቃ ፈቀዱላቸው። ይህ ይስሩ። እነሱ ምንም አይሆኑም፣ በቃ ምንም አይጋጩም። እንዴ አንድ ዓመት እኮ መጥተዋል፣ ተጉዘዋል። በጣም ብዙ ፈተናዎችም አልቀዋል፣ አንተና ብዙ ፈተናዎችን አሳልፈዋል። ስለዚህ ኦዲየንስ ሀይሚና ቡራን የምትወዱ የመሬ ነው የምላችሁ፣ እንዲሰሩ ፈቀዱላቸው። አሪፍ አሪፍ አሪፍ አስተያየት ጻፉላችሁ። ይስሩ በቃ። ሀይሚና ጉራ ማስመሰል አይችሉም። ማስመሰል ስላችሁ ሁለታቸው እየሳቁ ከካሜራ ጀርባ እኛን ፕራንክ ማድረግ አይችሉም በቃ እንደ ሌሎቹ ማለት ነው። ይሄ ችግር አለ፣ ግን ቢሆንም ግን እኛ እነሱን እንረዳቸው። እነሱ ለእኛ ግልጽ ከሆኑ እኛ ደግሞ ለምንድን ነው ግልጽነታቸው ተረድተን ያኔ ሀይሚ መስራት ስትፈልግ ለምን አንፈቅድላትም? ለምን አትሰራም? ሀይሚ ሀይሚ እኮ በጣም ታይለንት ናት። እሷ መስራት አለባት። በቃ ትስራ። በጣም ገና በሚሊዮን እንዴት ነው ቤተሰብ እንድታፈራ ነው እኛ የምንፈልገው። ስለዚህ እንፍቀድላት ትስራው ማለት ነው። ይሄን የማስተላለፈው ለኦዴንስ ነው። ካጠፋው ይቅርታው ማለት ነው። እኔ የታየኝ ብቻ ነው የምናገረው። ባታስረዝመው ደስ ይለኛል ማለት የተወሰነ ቀን ጨምራ ቢያንስ በብሩክ ሶስት ቪዲዮ በእሷ ሶስት ቪዲዮ ካሰራች ይበቃል ብዬ አስባለሁ። እንግዲህ ነገ ልጁ ሊመጣ ይችላል ማለት ነው። ፋሲል ፋሲል የሚባለው ልጅ ደግሞ በጣም ብዙ ቦታ ይሰራል፣ ታውቁታላችሁ እና አይደለም፣ በቪዲዮ ማለት ነው በድምፅ ራሱን የተወሰነ ቦታ ሰብቸዋለሁ እና ጆሲ ቤትም እንደዚህ በቃ የሰላም አፍቃሪ ነው ተብሎ ምናምን በቃ ብዙ ነገር አለ እና ልጁ በጣም ይሰራል፣ በጣም ማለት ነው ድምፅ ይልካል፣ ምናምን ነገር ለሚያስፈልገው ሰው ማለት ነው። አንድ ሰው ፕራንክ ማድረግ ከፈለገ የዚያ ችግር መፍትሄ ለማድረግ የልጁ ድምፅ ይላካል። እና ልጁ ፕራንክ ነው ከሀይሚ ጋር እየሰራ ያለው ኢቨን እንኳን ቀለበት አስር የላታለው ብለው ቪዲዮ ቀርት እንትን ብለው ቀርጸው ሊሆን ይችላል። በኋላ ሊያሳዩን ይችላሉ። ግን እኮ ፕራንክ ነው በቃ ምን ስለዚህ ቡራችን አንተም በትዕግስት ፈተናውን እንደምታልፍ ተስፋ አለን። ሀይሚ ከአንተ ውጭ ምንም ነገር እንደማታደርግ አንተም ጠንቅቀህ መቶ ፐርሰንት ታቃታለህ ከኛ በላይ